ሰምቷል። ሁለተኛው የጊፍት ሪልስቴት የሽያጭ ኤክስፖ እነሆ ከሚያዝያ 23 እስከሚያዝያ 26 2017፣ በሁለት በመቶ ቀድሚያ ክፍያ ብቻ የቤት ባለቤት የመሆን እድል የሚሰጥ ጊፍት ሪልስቴት። ልድገምለው፣ ከደንበኞች በቀረበልን ጥያቄ መሰረት ከሚያዝያ 23 እስከ 26 2017 የሚቆይ ታላቅ የቅናሽ መርሃ ግብር አዘጋጅተናል። ለብል አይነግሩም ለአንበሳ አይመቱም። መኖር በጊፍት መንደር። ለበለጠ መረጃ ጊፍት ሪልእስቴት ኮም ኢቲ ድረገጻችን ውስጥ ገብተው ይመልከቱ፣ ወይም በስልክ ቁጥሮች 0984656565 ወይም 0979656565 እንደዚሁም 855 ብለው መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን ቀረጣለን። ይህ አዋዜ ሰበር ነው። ቤተኛ ጎረቤታቸውን ወደ ደመኛ ጎረቤት የለወጡት ፕሬዚደንት ዶናልድ ትራምፕ በገዛ መፈክራቸው የሚፋለማቸውን ፓርቲ በካናዳ መንበሩ ሊይዝ ነው። የካናዳው ጠቅላይ ሚኒስትርና የሊብራል ፓርቲ መሪ ማርክ ካርኔ የጠቅላላ ምርጫው አሸናፊ መሆናቸው የማይቀር መሆኑ ተነግሯል። ካናዳ ትቅደም ብለዋል። ድል አድራጊነታቸውን ከወዲሁ ያወጁት ማርክ ካርኔ ለአሜሪካ እጅ አንሰጥም ሲሉ ቆምጨጭ ብለዋል። የ78 ዓመቱ የአሜሪካ ፕሬዝደንት ዶናልድ ትራምፕ ካናዳን ወይ በእኔ ስር ነሽ አለዚያም ስርሽ ይበጠሳል እያሉም ቁምሰቅሏን ከማሳየት ጎን ለጎን በታሪፍ አኮርማጆ ሰንበር በሰንበር ያደረጓት ሀገር ነች። ለወራት ሳስጠነቅቅ እንደቆየሁት ሁሉ አሉ ሊብራሉ የካናዳ መሪ በንግግራቸው አሜሪካ መሬታችንን፣ የሀብት ምንጮቻችን፣ ውሃችን፣ ሀገራችን አስጎምጅቷታል። እንደ ዋዛ የምናየው ተራዛቸ አይደለም። ፕሬዚደንት ትራምፕ አለያይተውና አናጭተው ገንዘባቸው ሊያደርጉን እየጣሩ ነው ብለዋል። ይሄ ግን አሉ ሲቀጥሉ ቶም እና መቼም አይሆንም ብለው ፍርጥም ብለዋል የአንድ ወቅቷ የእናት ጓዳ የነበረች ልህላ እያሏ ቤተኛ ጎረቤት አሜሪካ ዕድሜ ለዶናልድ ትራምፕ አሁን ደመኛ ጎረቤት ሆናለች ለካናዳ የአሜሪካ ክዳት የፈጠረብን ክውታ አሁን አልፎልናል ላሉ ጠቅላይ ሚኒስትሩ በንግግራቸው ይሁንና ትቶት ያለፈውን ትምህርት ፈጽሞ ልንረሳ አይገባም ብለዋል። ከዚህ በኋላ እርስ በእርስ ልንተጋገዝ ይገባል ብለዋል። ካናዳውያንን ካናዳውያን ሊብራል ፓርቲውን ለአራተኛ ተከታታይ የሥልጣን ዘመን ልጓሙን እንሆ በረከት ብለው ሰጥተውታል። ይሁንና በመጨረሻው ቆጠራ ያገኘው አጠቃላይ ድምፅ ብቻውን እንዲገዛ የሚያስችለው ወይም እንዲጣመር የሚያስገድደው ይሆን አይሆን ገና አለየም። በካናዳ ፓርላማ አብላጫ ድምፅ ያገኘ መንግሥት ለመሆን 172 መቀመጫ ማሸነፍ ያስፈልጋል የሊበራሉ ፓርቲ መሪ ማርክ ካርኔ የድል ማማ ላይ ሆነው በዚህ መልኩ ሲናገሩ የተቃዋሚው ወግ አጥባቂ ፓርቲ መሪ ፔሬ ፖሊቭሬ በበኩላቸው ለደጋፊዎቻቸው ወገን ዘንድሮም አልሆነልንም ሲሉ ሹልክ ብለዋል ተሰናብተዋል የቀድሞው የካናዳ ጠቅላይ ሚኒስትር ጃስቲን ትሩዶ ባለፈው ጥር ወር በገዛ ፈቃዳቸው እንደሚለቁ ካስታወቁ በኋላ ማርክ ካርኔ የፓርቲያቸው ሊቀመንበርነትን ምርጫ አሸንፈው ካለፈው መጋቢት ወር ጀምሮ ስልጣን ላይ መሆናቸው ይታወቃል። በጠቅላይ ሚኒስትርነት ፕሬዚደንት ትራምፕ በካናዳ የብረትና አሉሚኒየም የመኪናና የመኪና መለዋወጫ ምርቶች ላይ የጣሉት የ25 በመቶ ቀረጥና በካናዳ መድኃኒቶችና ጣውላ ላይ ለመጣሪ ዛቶች ታሪፍ ተዳምረው የካናዳን ቢዝነሶች ያመሳቀሉ ሲሆን አገሪቱንም ወደ ኢኮኖሚያዊ ድቀት ክፉኛ ገፍቷታል። ካርኔ በአስርተ ዓመታት የፋይናንስ ልምዳቸው በፈረንጅ 2008 ከነበረው ፋይናንሽያል ቀውስን ጨምሮ ካናዳን ከአያሌ ዓለም አቀፍ ቀውሶች ማጥ ውስጥ በጠንካራ እጅ እየመሩ ይዘው የወጡ መሆናቸው ይነገርላቸዋል። በፋይናንስ ዘርፍ አሁን የትግላቸው አቅጣጫ ያደረጉት ካናዳን ከአሜሪካ ተጽዕኖ ውጪ በሆነ ጎዳና ላይ ቀጥ አድርጎ መምራት መሆኑን አስታውቀዋል። የካናዳን ኢኮኖሚ አሁን ከደረሰበት ትራምፕ አመጣሽ ሱናሚ ውስጥ አወጣዋለሁ ሲሉ ይናገራሉ። ቢሆንም ከፊታችን ጊዜው ከባድ ነው ሲሉ ያምናሉ። ካናዳን ከአሜሪካ ጥላ ውስጥ ለማውጣት ብዙ ነገሮች እዛው ካናዳ ውስጥ እንዲመረቱ እንደሚያደርጉም ቃል ገብተዋል። አሜሪካን ላይ ያለን መተማመን በእጅጉ ሊመናመን ይገባል ባይ ናቸው። ስለዚህም አዳዲስ መኖሪያ ቤቶች፣ ፋብሪካዎችና አዳዲስ ንጹሕና ታዳሽ የኤነርጂ ኃይሎችን ካናዳ ታመርታለች ብለዋል። ካርኔ ከትራምፕ ጋር መወያየታቸውን የሚቀጥሉ ቢሆንም አስተማማኝ ካሏቸው አጋሮቻቸው ጋር ያላቸውን ግንኙነት ይበልጥ እንደሚያጠብቁ ገልጸዋል። ከዚህም አንጻር በጠቅላይ ሚኒስትርነታቸው የመጀመሪያ ጉብኝታቸው ያደረጉት አውሮፓን ነበረ። እዛም ከፈረንሳይና እንግሊዝ መሪዎችና ባለሥልጣኖች ጋር በመነጋገር በመካከላቸው ያለውን የደህንነት ወታደራዊና ኢኮኖሚያዊ ግንኙነት ለማጥበቅ ተስማምቷል። ከትራምፕ ጋር ውይይት ሲቀመጡም በሁለት ሉዓላዊ አገሮች የወደፊት ኢኮኖሚያዊና ደህንነታዊ ግንኙነቶች ላይ ይሆናል ብለዋል። በርካታ ካናዳውያን ጠቅላይ ሚኒስትሩን ከአሜሪካ ጋር የተጀመረውን የንግድ ጦርነት አሳምሮ የሚመራን ነው ብለው ያምኑባቸዋል። ኢሳያስ፣ እንግዲህ እንደሰማው ነው በካናዳና በአሜሪካ መካከል እውነቱን ለመናገር ብዙ ልዩነት እንዳለ ከውጭ ያለ ነው በተለይ አናውቅም። የሁለቱ ግንኙነቶች ከሌላ ከየትም ቦታ የተለዩ ነበሩ፣ እንደ አንድ ሀገርም የሚታዩ ነበሩ። አሁን እንግዲህ ያ ቤተኛ ጎረቤትነት በምታየው መልኩ ተቀይሮ አሁን በመካከላቸው ደመኛነት በምን መጠን እንደገባና አንዱ ሌላውን በከፍተኛ ስጋት የሚያየው በማንኛውም መንገድ በሱ ጥላ ውስጥ ተጽዕኖ ላለመውደቅ ሀ ብሎ እንደገና አዲስ አይነት ግንኙነት ለመመስረት የሚወጣ የሚወርድበት ሰዓት መሆኑን የሚያስገነዝብ ነው። የእንጂህ የአዲሱ ጠቅላይ ሚኒስትር ንግግር አለም አሁን እንግዲህ ለምሳሌ ይሄን ንግግር ያደረጉበት ምክንያት ምንድን ነው? አሜሪካ ተጨማሪ ንግግር አድርጋለች። ዶናልድ ትራምፕ እንግዲህ ከአሁን በፊት ካቀረቡት ጥያቄ ውጪ ያቀረቡት ጥያቄ አለ ወይ ነው መጀመሪያ ላቀረቡት ጥያቄ ተጨማሪ ያው አንድ ክልል ትሆኛለሽ የሚለው ጥያቄያቸው በካናዳ ውስጥ እስካሁን እርሾው ስላለ ነው ወይ ወይስ ዶናልድ ትራምፕ ተጨማሪ ጥያቄ አንስተው ነው በዚህ መንገድ ማብራራት ያስፈለገበት ሁኔታ? የፕሬዚደንት ዶናልድ ትራምፕ እኮ የተናገሩት በሆነ አጋጣሚ በሆነ ሁኔታ ውስጥ የተሰማቸውን ስሜት ሳይሆን የመንግስታቸውን እምነትና አቅጣጫ ነው። እና ያ የመንግስታቸውን እምነት ካናዳ በአጠቃላይ የአሜሪካ ሐምሳ አንደኛ ክፍለ ግዛት ወይም ስቴት ወዳ መቀላቀሏ እንደሚበጃት ነው የሚያዩት። ይህንንም የሚሉበት ምክንያት ካናዳ በራሷ የሚያቆማት ሕልውና የላትም ብለው ነው የሚያምኑት። ያለ አሜሪካ ኢኮኖሚያዊ ትስስር ያለ አሜሪካ ወታደራዊ ጥበቃ ካናዳ ነፃ የሆነ ህልውና ሊኖራት ማይችል ናት። ስለዚህ ይህ እስከሆነ ድረስ ደግሞ የካናዳ ሓምሳ አንደኛ ግዛት ብትሆን ለእሷም ይጠቅማታል ለአሜሪካም ይጠቅማታል የሚል አቋም ነው ያላቸው እና የወሰዷቸው እየወሰዷቸው ያሉ የኢኮኖሚ እርምጃዎችም ሆነ ሌሎች ተመሳሳይ አካሄዶቻቸው ወይም ጠቅላይ ሚኒስትሩ እንዳሉት ሊሰባብሩና እርስ በርስ ሊያናጩን ነው የሚፈልጉት። ከዛ በኋላ ጌታዬ፣ እኛ በራሳችን መኖር ስላልቻልን ወደ አሜሪካ ይቀላቅሉን ብለው እግራቸው ላይ እንድንወድቅ ለማድረግ ነው የሚፈልጉት ነው የሚሉት ጠቅላይ ሚኒስትሩ። ስለዚህ ደፊኔትሊ ዶናልድ ትራምፕ ካናዳ የአሜሪካ አምሳ አንደኛ ግዛት ትሆናለች ብለው ብቻ ሳይሆን መሆን አለባት ብለው እንደሚያምኑ ባገኙት መድረክ በእያንዳንዱ አካሄዳቸው ይህን ከማንፀባረቅ ወደኋላ አላሉ። ስለዚህ አሁን ምርጫው የካናዳውያን ነው። ምክንያቱም ዶናልድ ትራምፕም ይህን አልቀበልም ብለው ካናዳዎች አሁን የሚያደርጉትን እንደሚያደርጉ ይገምታሉ። ስለዚህ እስኪ ምን ያህል ያዋጣችኋል እናያለን የሚል ነው በዚህ ደረጃ ነው። እስከ ቢያንስ ግን የካናዳው ጠቅላይ ሚኒስትር ትሩድዋን ባለፈው ጥር ወር በሰላም ከስልጣን ተሰናበት እንጂ እንደ ሌላ ሀገር ጠቅላይ ሚኒስትር አድርገው አልነበርም የሚጠሯቸው። ጋቨርነር ነበር የሚሏቸው። የአሜሪካ ስቴቶች አስተዳዳሪዎች ጋቨርነር ነው የሚባሉት። ስለዚህ የካናዳውንም ጠቅላይ ሚኒስትር ጋቨርነር እያሉ ነበር ማህበራዊ ሚዲያቸው ላይ የሚገልጹት። በጣም እርግጠኛ ሆኜ የምነግርህ አሁን ካናዳን ከአሜሪካ ጥላ ውስጥ አውጥተው ከመሰል ካሏቸው አጋሮች ጋር ግንኙነታቸውን በማጥበቅ ከአሜሪካም ጋር ሊያሰራ የሚችል ግንኙነት በመፍጠር ካናዳን በራሷ እግር ለማቆም ነው የምሰራው ያሉትን ጠቅላይ ሚኒስትርም በሰሞኑ በማህበራዊ ሚዲያ ገጻቸው ጋቨርነይ ጋቨርነር ማርክ ካርኔ ብለው እንደሚገልጿቸው መጠበቅ አለብን። ስለዚህ ይህ የዶናልድ ትራምፕ ሱናሚ ሪሊ ቀላል አይደለም እና ካናዳ በዚህ ሰዓት ያላት አመለካከት በማንኛውም ሁኔታ ራሷን ከአሜሪካ ተጽዕኖ ስር ማላቀቅ ነው። ምክንያቱም ሰባ በመቶ የውጭ ገበያ መዳረሻዋ አሜሪካ ናት። እና በዚህ ደረጃ የኖረች ሀገር በአንድ ጀንበር በሁለትና በሶስት ዓመት እንደዚህ አይነት ቦታ ታገኛለች ማለት አይቻልም። ይቅርብኝ የምትለው አይደለም ከአሜሪካ ያላት ግንኙነት። ሲምፕሊ የካናዳ ሰባ በመቶ የውጭ ምርቶች አሜሪካ ውስጥ ነው የሚሸጡት። አየህ፣ የእናንተ ጣውላ፣ የእናንተ ድፍድፍ ነዳጅ የእናንተ መኪና የእናንተ መለዋወጫ ለአሜሪካ አያስፈልጋትም። አሜሪካ እነዚህ ሁሉ ነገሮች አሏት በራሷ እና እናንተን የምንገዛችው እናኑራችሁ ብለን ነው፣ ተሸክመናችሁ ነው እንደማለት ነው የዶናልድ ትራምፕ አገላለጽ እና የወደፊት የወደፊት አቅጣጫው አሁን ለምሳሌ ሲጀምሩ አሜሪካና ካናዳ 7 ፐርሰንት የመናገድ ሂደት አለ። ለምሳሌ ካናዳ ወደ አሜሪካ ሰባ ፐርሰንት ገበያ አላት፣ ካላት አጠቃላይ ሂደት ይሄ፣ የኢኮኖሚ ኢንትግሬሽናቸውን ያሳያል። በኢኮኖሚ ኢንትግሬሽን የዳበረውን ወዳጅነትና ግንኙነት አንድ ሀገር ወደ መሆን የአሜሪካ ፍላጎት ነው እንጂ የካናዳውያን አይደለም። አሁን ለምሳሌ አውሮፓን ብንወስድ መጀመሪያ የነበራቸው ግንኙነት እያንዳንዳቸው የየራሳቸው ገንዘብ አሳትበው የሚንቀሳቀሱ ሀገራት ነበሩ። መጀመሪያ የኢኮኖሚ ግንኙነታቸውን አጠናከሩ። ከዛ ገንዘባቸውን አንድ አድርገዋል። አሁን የአሜሪካ ጥያቄ እንደዚህ አይነት ካልሆነ ካናዳ ሰባ ፐርሰንት ገበያዋ አሜሪካ ላይ ብቻ ስለሆነ ይሄንን ጥያቄ ማቅረብ ይቻላል ወይ? ከካናዳውያን ሀሳብ ውጭ ይሄን ጥያቄ በማቅረብ እኛ እንያዘሽ ቢሉ ቅኝ ግዛት አይሆንም ወይ? ጥያቄው በአሁን በምናየው አሁን በምናቀው ቅድም በተነጋገርነው መንገድ ቀርቧል። ኦልሬዲ ቅኝ ግዛት ሊያስብል የሚችል ነገር የለም። ምክንያቱም ቅኝ ግዛት አንተ ያንን ሀገር ያንን ሀገር ተቆጣጥረህ የዛን ሀገር ስልጣን እና ከስልጣኑ ጋር ደግሞ ከስልጣን ጋር የሚወርዱ ወታደራዊ፣ ፖሊሳዊ ደህንነታዊ የመሳሰሉት አቅሞችን ፍርድ ቤቶችን መስረታ ያንን ህዝብ በአንተ ስር ስታደረገው ነው። ይሄ ዶናልድ ትራምፕ የሚሉት ወይም ማሙሽ ከጫንቃይ ላይ ውረድ አይነት ነገር ነው። ካናዳን እንዲተንሰራፍተሽ እንዲህ ደረስሽነፍተሽ ምትኖሪው አሜሪካ ስላስቻለችሽ ነው። እና ያለ አሜሪካ ደግሞ እንደዚህ ሆነሽ መኖር አትችም፣ የለሽም፣ አቅምም ምንም የለሽም። ስለዚህ እንዲህ መሆንሽ ደግሞ ካልቀረ አንደኛውን የእኛ ሁኝ፣ የእኛ ስትሆኝ እኛም የእኛ ስለሆንሽ አትከብጅንም አይነት አቀራረብ ነው የዶናልድ ትራምፕ። ይህ አቀራረባቸው ኢኮኖሚያዊ ሴንስም አለው ምክንያቱም ለካናዳ መኖር እሳቸው የሚያቀርቡት መጠን አሜሪካ ኢንዲስፐንሰብል ከሆነች የዚህ የዚህ አሜሪካ ካናዳንም በስራ አስገብታ የምድራችን ቁጥር አንድ ፕሮባብሊ ከራሽያም ከራሽያም የላቀች የሰፋች የሀብት ምንጮቿ እጅግ የተንበረቀቁ እና ይህን የማለማት አቅሟ ደግሞ አሜሪካ በእጅጉ ከ360 ሚሊዮን ያላለ ሰው ያላት ነች። እና በዚህ አይናዊ ተው ነው የመጡት እሳቸው አሁን ካናዳ ማሳመን ያለባት አንቀልባ ላይ ሆኖ በአሜሪካ ጀርባ ላይ በአሜሪካ አንቀልባ ታዝሎ ጡጦ የሚጠባ ሀገር አለመሆኗን ማሳየት ነው። ይህን ለማሳየት የሚጠይቀውን መስዋዕትነት ወስዳ ካናዳን ሙሉ በሙሉ ማስቻለሁ ለምሳሌ ያነሱት አንዱ በመከላከያ ነው። ካናዳ ያለ አሜሪካ ምንም እንትን የላትም ነው የሚሉት በነገራችን ላይ በዛ በአርክቲክ በኩል ጎረቤቷ ራሽያ ናት። የዶናልድ ትራምፕ አካሄድ ይሄ ነው። ዶናልድ ትራምፕ ያው ነጋዴ ናቸው እና በዚህ መንገድ ነው ያዩት። ካናዳዎች ደግሞ የራሳቸውን አካሄድ ነው እየወሰኑ ያሉት። ስለዚህ ዶናልድ ትራምፕ የህብረት ጥያቄ ወይም የአንድነት ጥያቄ አይደለም እያቀረቡ ያሉት። ይሄ ነው። አሜሪካ ማሞ ሽሩሩ ማሞ ሽሩሩ የምትልበት ሁኔታ የለም። በአንቀልባ እንዳዘለች አትኖርም ነው ለካናዳ። ትሩዶ በፓርቲያቸው ከተገመገሙበት፣ መንግስታቸው ከተገመገመበት፣ ስልጣንም በራሳቸው ፍቃድ ለመልቀቅ ምክንያት ከሆነው አንዱ ሪካርድ የያዘ ማለት በእሳቸው የስልጣን ዘመን ቁጥሩ የከፍ ያለ ስደተኛ ወደ ካናዳ ገብቷል እና እህንን ክሬዲሲያቸው አድርጌ ነው መጥቀስ የምንፈልገው። እንደ አዋዜ መጻተኞችን የሚቀበል ከዓለም ዙሪያ የተሻለ ኑሮ ፍለጋ፣ ደህንነት፣ ሰላም ፈልገው የሚሄዱ ሰዎችን በር ከፍታ የምትቀበል ሀገር ናት ካናዳ መሬቷም እጅግ ሰፊና አሁን ያላት የካናዳ ሕዝብ ብዛት ካላት ጠቅላላ የቆዳ ስፋት አንጻር ስታየው ሁለተኛዋ እኮ ነች የዓለማችን ከራሺያ ቀጥላ በስፋት የውቅያኖስ ጠብታ ነው። ስለዚህ ብዙ ዜጎች እዛ እየገቡ ራሳቸውንም ያችንም ሀገር መለወጥ የሚያስችል አቅም ይዘው የሚሄዱ ናቸውና እንደው ካናዳ ላይ የአሜሪካ የዶናልድ ትራምፕ ጸረ ስደተኛ በሽታ ፖሊሲ የማይጋባባት ይልቁንም የስደተኞች ሀገር መሆኗን የምታጠናክር እንድትሆን እንመኛለን። ያ ከሆነ የካናዳ እድገት በእውነት በዓለም ቡራኬ የተረጋገጠ ይሆናል ባይ ነኝ። ይኸው ነው። ኢሳይያስ ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆንልን። መልካም ቀን ሁለተኛው የጊፍት ሪልስቴት የሽያጭ ኤክስፖ እነሆ ከሚያዝያ 23 እስከሚያዝያ 26 2017 በሁለት በመቶ ቀድሚያ ክፍያ ብቻ የቤት ባለቤት የመሆን ድል የሚሰጥ ጊፍት ሪልስቴት። ልድገምለው ከደንበኞች በቀረበልን ጥያቄ መሰረት ከሚያዚያ 23 እስከ 26 2017 የሚቆይ ታላቅ የቅናሽ መርሃ ግብር አዘጋጅተናል። ለብል አይነግሩም ለአንበሳ አይመቱም መኖር በጊፍት መንደር ለበለጠ መረጃ ጊፍት ሪልስቴት ኮም ኢቲ ድረገጻችን ውስጥ ገብተው ይመልከቱ ወይም በስልክ ቁጥሮች 0984656565 ወይም 0979656565 እንደዚሁም 855 ብለው መደወል ይችላሉ። ጊፍት ሪልስቴት